ኢንቨስት ኢትዮጵያ 2025 ዓለም አቀፍ የኢንቨስትመንት ፎረም መካሄድ ጀመረ። የኢንቨስትመንት ፎረሙ በመንግስት ተቋማት፣ የግሉ ዘርፍና የልማት አጋሮች የጋራ ትብብር የሚካሄድ ሲሆን የኢትዮጵያን የኢንቨስትመንት አማራጭ ማስተዋወቅና የኢኮኖሚ እድገትን ማሳለጥ ላይ እንዳተኮረም ተመላክቷል። የግሉ ዘርፍ በኢትዮጵያ አጠቃላይ የኢኮኖሚ ዘርፍ ውስጥ ያለውን ተሳትፎ ከማሳደግ ጋር ተያይዞም የመንግስትና የግል አጋርነት ማጎልበት በሚቻልበት ሁኔታ ላይ ምክክር ይካሄዳል። የአማራ ክልል የመንግስት ተቋማት መሪዎች በወቅታዊ ጉዳዮች ላይ እየተወያዩ ነው። የክልሉ ርዕሰ መስተዳደር አረጋ ከበደ ባጋጠመው የጸጥታ ችግር ምክንያት የክልሉ ህዝብ ሰብአዊና ቁሳዊ ጉዳት ደርሶበታል ብለዋል። ሆኖም ግን ህብረተሰቡና አመራሩ ባሳዩት አይበገሪነት በችግር ውስጥ ሆኖም ልማትን ብሎም የዘላቂ ሰላም ግንባታ ሂደትን ማስቀጠል መቻሉ የሚደነቅ ነው ሲሉም ተናግረዋል። ክልሉን አሁን ካለበት አውድ አስወጥቶ ወደ ተሻለ ደረጃ ለማድረስም የሲቪል ሰርቫንቱና መሪዎች ሚና ከፍተኛ መሆኑን አስረድተዋል። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ነገና ከነገ በስቲያ በአዲስ አበባ ይካሄዳል። ጉባኤው ከጂ20 ኢንተርፌስ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን በአህጉር አቀፍና ዓለም አቀፍ ደረጃ የሚገኙ መንግስታዊ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችና ሌሎችም የሚሳተፉበት ሲሆን እንግዶቹም ወደ አዲስ አበባ እየገቡ ነው።